ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው ሄሉን ወደ እናንተ ይዤላችሁ ከች ብያ አለው ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በነገራችን ላይ በሁለቱም አካውንቴ ተመሳሳይ ነገር ነው የለቀኩላችሁ። ምክንያቱም ስሪ ባላችሁ መሰረት መስራት እንዳለብኝ ስለተሰማኝ፣ ትኩስ ትኩስ ነገር ሲኖር፣ አዳዲስ ጥንዶች፣ አዳዲስ ቡጥቡጥ ሲኖር እያመጣሁ ሁለቱም ላይ ይሰራል ወይ በዛኛው አካውንቴ የራሴን ሀሳብ ሰጥቼ ያለው፣ በዚህኛው ደግሞ ኮሜንቶቻችሁን ነበብ ነበብ እያደረግን ሀሳብ እየተለዋወጥ እንሄዳለን ማለት ነው። ውድ ቤተሰቦቼ እንግዲህ ያብ ዛሬ ትናንትና ከዚህ በኋላ ውሳኔዋን ሄሉ አሳውቀው ነበር፣ አይታችኋል። በቆራጥ በቃ በማይደራደር መልኩ ከዚህ በኋላ ያለን ህይወት እናንተ አብቅቷል ብለው ትተው ሄዳ ነበረ። ዛሬ ላይ ደግሞ ሄሉ አዲስ ምዕራፍ ብላ ያመጣችው ሰው ያብን ለማስተማር የምትጠቀምበት መንገድ አንተ ስሜቱ በቃ መረዳት አለበት ስሜቱ ብላ ስላሰበች ወደ ራሱ መመለስ አለበት ብላ ስላሰበች እንግዲህ ይሄን የመሰለ ልጅ ወደ እኛ ይዛ መጣለች። ማወቅ አለበት እውነቱን ስነግራችሁ፣ ማወቅ አለበት ምክንያቱም ሰሞኑን በነፍሰ ስጓን ነው የተጫወተባት። በጣም በጣም በጣም ለምንኝ፣ በጣም ወደ እኔ ሁኝ፣ እኔን ትተሽ የትም መሄጃ የለሽም አይነት ስሜት ነበር ሲያስተጋባ የነበረው። ልዩ ተብዬዋ ደግሞ ልዩ ተብዬዋ ደግሞ የሰው ህይወት መበጥበጥ ቀላል ነው ወይ ብለሻል፣ አይደለ አንቺ? ወይንስ ሄዱ፣ ማንኛችሁ ናችሁ የሰው ህይወት የበጠበጣችሁት፣ ይሄ ልትነግሪኝ ትችያለሽ? ይሄ ልትነግሪኝ ትችያለሽ? ማንኛችሁ ናችሁ የሰው ህይወት የበጠበጣችሁት? አንቺ በመሀል ገብተሽ በግድ ተጣብቀሽ፣ እኔ ይሄንን ነገር መተው መርሳት አልችልም ብለሽ ብዙ ነገር ወተሽ ወርደሽ፣ ልጆቹን እዚ ያበቃሻቸው አንቺ ነሽ። ልውል ወንድም ነኝ እያለ እንኳን ሲሰደብ ነበረ ከነሱ በላይ ከሱ በላይ አንቺ ግን እያረግሽ የነበርሽው ነገር እነሱን የማለየት ስራና ተግባር ነበረ። ይኸው ተሳካልሽ። ዛሬ ላይ ደግሞ ግመተሽ ነገሮችን ወደ ሄሉ ለመጠምጠም እያደረግሽ ያለሽው ነገር ትክክል እንዳልሆነ ነግርሻለሁ። በቃ ይሄ ትክክል አይደለም። ምክንያቱም ጥፋተኛዋ አንቺ ስለሆንሽ አንቺ ስለሆንሽ ነው። ጥፋተኛዋ በቃ ሲቀጥል ደግሞ ያብ የሰው ልጅ አንድ ኪሎ አበባ አይገዛውም። ይህን ሁሉ እንደቀላል በቀላል መንገድ እንደዚህ ይቅር እንድትል ከጠበቅ ተሳስተሃል። አስለቀስካት፣ ብዙ አንበረከካት፣ ገፈተድካት፣ ብዙ ነገሮችን አደረካት። እንዴት ነው በአንድ ቀን አንተ ዝምብላ ስፈልጋት ሂድ ስፈልጋት ና? ስንት መስዋዕት ኮ ከፈለችልህ። ተንበረከከች ኮ አለቀሰችልህ፣ አዘነችልህ እንደገና ደግሞ ኢቨን ያላረገዘችው ልጅ እንኳን አርግዣለሁ ብላ እኮ የመጣችሁ እኮ አንተን ላለማጣት ነበረ። አንተ ግን ገልብጠኸው ውሸት ነው እኔን ለመጉዳት ያደረግሽ ነገር ነው ብለህ ትተህ ሄድክ። እሺ አሁን ታዲያ ምን አድርጌ ነው የምትላት? ልጅቷን ማወቅ አለብህ። ስሜቱ ሊገባህ ይገባል። ይሄ ስሜቱ ሊገባህ ይገባል። ምክንያቱም እየተረዳው ስላልሆነ እንደዛ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እስቲ ኮሜንት እናንብብ። ኮሜንታተሮች ከእንዳልክ ጋር ሁኚ የምትሉ ደነዞች፣ እሷ ባጣቆይ ናት እንዴ? ሄሉ እኮ ከስነ ስርዓት አይደለም። ክብርሽን ጠብቅ። የታገኝ ጋ አትለጠፊ። ታ አብራችሁ ኑ። ሄሉዬ፣ በፍጹም ትክክል አይደለሽም። የአብን የምትወዱት እስኪ ያሳዩኝ። አብ እግዚአብሔር ጣልቃ ይግባ። አሜን። ሄሉ ጨዋታ አይደለም፣ ሕይወት ቶሎ ተጋቡ። ሄሉ አንቺ አይጠበቅም ከአንቺ አይጠበቅም። ከያብ ጋር ታረቁና አብራችሁ ቀጥሉ። ከያብ ጋር ነው በጣም የሚያምርባችሁ። እስቲ ይቺ ደግሞ የበያያብን ያንተ ካላት የትም። ያብ የአንተ ካላት የትም አትቀርም። ብቻ አንተ ተሳስተ የማይሆን ውሳኔ እንዳትወስን። አንተ ተረጋጋ። አዎ አሁን ይሄን ከሰማህ አንተ ብልጥ ከሆንክ መልሰህ ከዚች ጋር ከተለት አጠፍክ ማለት ነው። ሄሉን አጣሃት እስከ መጨረሻው። ይሄን እወቅ፣ ምክንያቱም አቋምህን ማየት ትፈልጋለች ሄሉ እንደዚህ ዝዋዥ ዌይ እንደተጫወጥክ እንዳልፈላሽ ሮ እንደተተከተክ እንድትኖር ሳይሆን ቆም ብለህ ማሰብ ና ማስተዋል እንድትችል ወደ ራስ እንድትመለስ ስለምፈልግ ሴት ልጅ በብልሃት ነው ቤቷንና ህይወቷን የምታኖረው ገባ። ስለዚህ ይሄ ደግሞ የእሷ መንገድ ነው። እሷ ዘዴዋን እየተጠቀመች ነው። አንተ ደግሞ ይሄ መንገድ አሸንፎ ድጋሚ ከዝች ጋር ወይ ሌላ ሴት ካመጣ አለቀ፣ አለቀ እዚህ ጋር ጨዋታው። ቤተሰብ ሌላ ጦርነት ተጀምራልኝ ለማለት ተዘጋጀ። ሄሉ ቆንጆ ብቱን ሰውን አታቅምጥም ነበር። ቆንጆ ማሬ ልሽ መልክት አጥባ አይጠጣም ታለልሽ፣ ተሞኘሽ ምንም ፊትሽ ፍትፍት ቢሆን ራሱ ማለት ነው። ዋናው ነገር ደምግባት እና የሰው መውደድ ነው። የኔ ናት ከፊቱ ምን አለው አታየቸውም። እንደውም በአሁኑ ሰዓት ማለት ነው ቆንጆ ሴት ባልና ትዳር አይወጣላትም። ይሄን ወቂ ምን ጎደላት ይሉሻ። ምን ምን ጥንቅሽ ናት ምን ይጎላታል? እስኪ ንገሪ አሽቃባጮች። ያ ቢያንተ ካላት የትም አትቀርም። ብቻ አንተ አስታውስ እንጂ ያብ፣ እኔ እኮ ያብ ያብ ስራ ነኝ ብለህ እኮ የሄድከው። ሄሎ የኔ ጀግና አቃጢልኝ እኮ ማሬ። እኔ እኮ ያብ ነኝ አልክ እኮ። ትክክል እኮ ነሽ አንቺ። ከትናንት ወዲያ አዎ፣ ከትናንት ወዲያ ምን ብሎ ነው የሄደው? ድጋሚ ብትመለስ አታገኝም ስትለው ምንድን ነው ያለው? እኔ እኮ ያብ ነኝ ብሎ በሩን ጦር አድርጎ ድርግም አልክ እኮ የሄደው። ያብ ከሆንኩ ታዲያ ምን ያልመጠመጠሀል? ያብ ከሆንኩ ጠንካራ በላ፣ ጥንካሬን አሳይ፣ አትልመጥመጥ በንዴት ሰዓት የምንናገራቸው ነገሮች ዋጋ እንደሚያስከፍሉን እዚህ ጋር ተማሩበት። በእያንዳንዱ ቪዲዮዎች በነገራችን ላይ ዝም ብላችሁ ፍጥጥ ያለውን መጥፎነት ብቻ ሳይሆን ጥሩ ጥሩን ነገር በውቃ ውስጥ ያለውን ነገር ለመያዝ ሞክሩ። ሄሎ እባክሽን ስም ይሆንሻል፣ ወንድ መቀያየር። ስለዚህ ከያብጋት ታረቁ። ወጣም ያብ፣ አንተ ለመናደድ ነው እንጂ ሌላ ነገር አይኖራችሁም። ሄሉ በቃ ታረቁ። አባትሽ ራሱ ከያብ ተለየች ቢባል ያዝናል። ታረቁ። ተረጋጋ ያብ፣ ተመልሳ ትመጣለች። አንተ ለማበሳጨት ነው፣ ተው እንጂ። በጣም ነው እንዴ የተጣላችሁት? ሄሉን የምታስቅ ፍጡር ናት። አሁን ሌላ ሴት ባያመጣ ታብዳለች፣ ሌላ ሴት ቢያመጣ ታብዳለች። አታብድም፣ ከዚህ በኋላ አታብድም። ከመሬት አስታ ያመጣችሁ ውድ ያልከው ያብ እ ኪራ የኛ መልካም ወንድም ሄሉን ቀስ አድርገህ ሀዋራት ወደ ራሷ መልሷት እና ቃለን ያብን ለማስቀናት ነው ፍቅረኛዋ። እንዴት እሺ አለች? ድራማ ነው የመሰለኝ። ሄሉ በቃ ፈታ በይ። አቦ ይመችሽ ሄሉ። ኑና አናግሩኝ አላለችም። ደግሞ ከየት ነው የምታገኛቸው ሸበላ ሸበላዎች? ሄሉ ግን አትጃጄ። ከሌላ ሰው እየተሳብሽ አትምጪ። መጀመሪያ ተረጋጊ። ያብ ተረጋጋ። ያብ ጋር ተመለሽ ሳይሆን ከእንዳልክ ጋር ሁኜ ያንቺ ስከፋ ያብ መቼም የማይሆንሽ ሰው ነው። ያብ አንተ ምንም ትዕግስት የለህም። ይሄ ደግሞ የምትወደውን ሰው ያሳጣሃል። ዛሬ ብትታረቁም ነገር ያው ነው። ምንም የምትግባቡ ሰዎች። ይሄን ይሄን አስብሽ። ይሄን ልክ አንድ ሰው ሄሉን እንዳይሰድባት። አዎ፣ ምን ነው እሷ የምታረገው ነገር ብቻ የሚታያችሁ የእሷ አምና ካረገችው የእናንተ ማሽቃበጥ ምን ይሉታል? ከተመቻችሁ ደግፏት፣ ካልተመቻችሁ ዝም በሉ። ሄሉዬ፣ ሰው ብዙ ያወራል። ሂጅበት፣ አንቺ ብቻ ደስተኛ ሁኝ። እኛና ቀለን ያንቺን ፓወር። ኦኬ፣ ጉዞ ወደፊት። ያ የስ ሄሉን ድራማ ይሁን ምን አይመለከትንም። ነገር ግን ካየሹ ጋር የምትላጠፊ በዚህ እድሜሽ ስንት ወድ ግ ቀያየርሽ? ምንድን ነው አስተማርሽ? እና ማሬ ህይወት ይቀጥላል። እና ታዲያ ይህቺ ልጅ ካልተመቻት ተጣብቃ እንደ ኳስ እንደ ባሎኒ ኳስ እያንቦለቦላት ማን ነው እያነጠራት ትኑር ነው የምትይው? ውዴ ተይ እንጂ ተይ እንጂ። ጥሩ እያለ ትገላታለህ ትገፈት እኮ ጥሩ እያለ ትገላታለህ ትገፈትላታለህ። ሴት ልጅ ማክበር አለብህ። ተማር ተማር እኮ ማሬ፣ መማር አለበት እንዴ እያፈረጠ እያነቀ እያኖራት እንዴት ነው? እች ልጅ ልትኖሩ የምችለው የምር ለምንሃለች ግን፣ ስለምትወድ ለማስቀናት ነው። ሄለን ካንቺ ጋር አት ያ ቢበልክ እንደዛ ስለምንክ ቢ ብልሃት እና እንዴ ተንበርክካ ያን ሁሉም ባስታረግ ፌት ነበረ። ሄሉ፣ በእናትሽ ወደ ራስሽ ተመለስሽ። ከያብ ውጪ እኔኮ ግርም የምትሉኝ ነገር ማለት ነው። ሰሞኑን አሁን ለራስሽ ክብር ይኖርሽ፣ ራስሽን ዝቅ አታርጊ ስትሉ ከረማችሁ፣ ዛሬ ምን ተገኘ ነው ከያብጋሁኝ ከያብጋሁኝ ቢያንስ እንኳን እንዴት ነው ቆንጥጭ እንኳን አትሏትም እንዴ መቀጣት አለበት አንዳንዶቻችሁ ማለት ነው ሱሪው ጅል በአንቺ ቤት የተሻለ አመጣሽ ይሄ ሱሪው ጅል ምን አይነት ነው ኧረ በእናትሽ የበላ ነው ታይታይታይ ስም አታጥፊ ሁሉም ቆንጆ ናቸው ሄሉ ጋ የሚመጡ ወንዶች ምንም የሚወልጣላቸው ነገር የለም በዚህማ ተው ሄሉ ከእንዳርግ ጋር የሚያምርባት የምትሉ ብቻ ሄሉ ወንዶቹን ከየት እንደምታመጣቸው ወንዶቹን ከየት ነው የምታመጣቸው? የምን ህይወት መቀጠል እንዲበግ ከአስሩ ጋር ያብ ተረጋጋ። ለማስቀናት ነው እሱ ምንም አይረጋጋ፣ አልኳችሁ ነገ ወይ አንዱ አንጎት ስጥ ይጣል ወይ ከዚች ጋር ህይወት ጀመርኩ ብሎ ይመጣል። መማር የሚችል ሰው አይደለም እያልኳችሁ እኮ ነው ያለሁት። በጣም ነው የሚገርመው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ነገ ደግሞ በአዲስ ነገር እንመለሳለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።